ምንድን ነው መድቤል? ብሩክ ብሩክ ብሩክ ምን ሆነ? ይጫወትብኛል። እኔ እኮ ለልጅ ብዬ እንጂ ብሩክ እንደዚህ አይነት ሰው እኮ አልነበረም። አሁን ምረት የሚባል ነገር የለኝም። ድጋሚ ንቀት የምቋቋምበት ትርፍ ልብ የለኝም ነበሩ ዝና አምልጠዋል። እንድና ያልኳት እኔ ዝናን አልገበደብኩት። ምሽ ዝናን ስንከባከበው ነበር፣ ዋ ሰጠው ነበር፣ ምግብ ሳጎርሰው ነበር፣ ስንከባከበው ነበር። ጭራሽ ጫፉን አልነካሁትም ዝናን። ይሄንን ለራሱ ለዝና ታስረጀዋለሽ። እኔ እጅን ዝና ላይ አላነሳው። ምሽ ዝናን እኔ ጫፉን አልነካሁትም፣ ስከባከበው ነበር እ ትቀደዳለ እ እኮ እሱን ሲይዝሽ፣ ታስረጀዋለሽ። ሲጀመር መች እስክናገር ጊዜ ይሰጠኛል? ገና ልናገር ስልክ ቆሞች አለው ሞገስ ግን መቃብሬ ላይ ምን ብለን ነው የምንጽፈው? እዚህ ቦታ ሲጀመር ቀባሪ የለኝም። ሁላችንም በአንድ ጉድጓድ ነው የምንገባው። ሰላም ውዴ፣ ዩቱብ ቤተሰቦቼ እንዴት ናችሁ? ሰላምታ በያላችሁ ይድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ ማድረጋችሁን አትርሱ። ቪዲዮ ላይክ በማድረግ ጀምሩ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልን። ቤተሰቦቼ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። እንግዲህ ዛሬ በአዲስ ቪዲዮ በቅ ብለናል። በዛሬው ቪዲዮ እንግዲህ ትንሽ ፈገግ የሚያደርጉ ነገሮች አሉ። ቅድስቴ እንግዲህ ዛሬ ፈገግ ብላለች። እኔም ፈገግ ብላ ደስ ብላ ስላየዋት እኔም ደስ ብሉኛል። ምክንያቱ ደግሞ ምንድን ነው? አንደኛ ብሩኬ ያለበት እንዴት እንደጠፋ ምክንያቱ ታውቀ። ሁለተኛ ደግሞ ብሩኬ ለመድብል ቴክስ ቴክስቱ ምንድን ነው የሚለው? እሱን በቀጣይ የምናየው ይሆናል ማለት ነው። ወደ ቤተሰቦቻችን እንግዲህ ከብዙ ፈተና በኋላ መድብል ወደ የተስፋ መቁረጥ አቅጣጫዎች ውስጥ እየገባ ነበረ። ግን እግዚአብሔር እየተመሰገነ ይሁን በሚገርም ሁኔታ በጣም ደስ የሚል ሁኔታ ላይ ነው ያለው እላችኋለሁኝ። እሱም እንግዲህ ደስ የሚል ሁኔታ ነው። ምክንያቱ ደግሞ እንግዲህ ተስፋ መቁረጥ ላይ ገብቶ ነበረ። እንግዲህ ዝናን ያክል ሰው የፈራውን ይህን ያንቀጠቀጠውን ይህንን ያበበደ መሳልጅ እንግዲህ በብዙ ሲስተም፣ በብዙ ልፋት፣ በብዙ መስዋዕትነት፣ በብዙ መውጣት መውረድ ውስጥ በእጁ አስገብቶት እንግዲህ ሲቀጠቅጠው ነበር የከረመው። ግን በሚገርም ሁኔታ ነው ዝና፣ በዚ አጋጣሚ ታላደን አላልፍም፣ ሚስጥር ጠባቂ ነው ጋይስ። እንደዛ አድርጎ እየደበደበው በሽጉጥ ብቻ ምን ብዬ ንገራችሁ፣ እጅግሩ ታስሮ ያን ያክል ቀን ስቃይ ሲሰቃይ እንዴት ሚስጥር ተንፈሳ አላለም። አይገርማችሁም ጋይስ? በጣም ሀይለኛ ናቸው። በመርፌ ነው እርግጠኛ ነኝ ይህንን ሚስጥር እንዲያወጣ የወጉት መሰለኝ እንጂ እውነት ሰው እንደዛ እየተቀጠቀጠ እንዴት ራሱ ማውጣት ያቅተዋል? በዛ ላይ ደግሞ አብሮቸው የሚሰራቸው ሰዎች ይሄ ካሌሞሲሳ እና በዙሪያው ያሉት ግብረአበሮቹ በጣም ጠንካራ ናቸው ብሎ ስለሚያስብ የገባሁበት ገብተው ያድኑኛል ብሎ ተስፋ አድርጎ ይመስለኛል ዝና ግን በነገራችን ላይ እነሱን ብዙ ሞክረው ነበረ አልተሳካላቸውም በመጨረሻ እንግዲህ ያው ከነዙ ከነ መድብል በተሰራ ስህተት ነው እንግዲህ ስልኩ የመድብል ስልክ ወድቆ ነበረ እና በዛ በስልክ ምክንያት ደውሎ እንግዲህ ራሱን አስመልጧል ማለት ነው ከዛም ወቷል ማለት ነው። ውድ ቤተሰቦች የሚገርም ነገር ነው። ሌላው እንግዲህ የማነው ብሩኬ ያው ጀግና ነው እንደምታውቁት፣ እንደዛ አድርጓቸው አከሳስሯቸው ከሄዱ በኋላ እንግዲህ በራሳቸው መንገድ መተው ነው፣ አፍ ነው የወሰዱት። ከዛም እንግዲህ አስረው እያሰቃዩት ነው። ምክንያቱም መግደል መሸነፍ ነው። ስለዚ፣ አንተን አንገልህም ብለው እያሰቃዩት ይገኛሉ ማለት ነው። ውድ ቤተሰቦቻችን ያው እንግዲህ ሆኖ መጨረሻው በደስታ እንደሚሆን አንጠራጠርም። ምክንያቱም ብሩኬ መጥቶ እንግዲህ ከብዙ ከብዙ ወራት በቃ ብዙ ወራቶችን አስቆጠርም ሚገር በሚገርም በቃ ዛሬ ነገ ብሩኬ ያለበትን ማወቅ አለብን እያልን እያልን እንግዲህ ዛሬ በመጨረሻ ብሩኬ በአዲስ ዜና ብቅ ብሎልናል። እሱም እንግዲህ ያለበት ነገር ታውቋል ማለት ነው። መድብል የሚገርመው በቃ ተስፋ መቁረጥ ውስጥ ገብቶ ነበር ማለት በቃ ወንድሚ ገለውት ነው ማለት ነው፣ ሞቷል ማለት ነው እንጂ በህይወት ቢኖርማ እንደዚህ እኮ እንትን አይልም ነበር እያለ ከራሱ ጋር እንግዲህ ጸብ ውስጥ ነበረ ማለት ነው። ግን ፈጣሪ ረድቶት ምንም አልሆነም ወንድሙ። በዛም ደግሞ በጣም ደስ የሚያሰኘው ነገር ደግሞ ቴክስት፣ ይሄ ቴክስት መላኩ በጣም ነው የሚያስደሰተው። በዛ ላይ ደግሞ ያለበትን የሚጠቁም ይሆናል ብዬ ተስፋ አድርጋለሁ። ሶ የሚገርመው ደግሞ መድብል አሁን ላይ ጓደኛው አብሮት መጥቶለታል። በባለፈውም እንግዲህ ጓደኛው አግዞት ነው ምሳሌን ከነዛ አውሬዎቹ እጃዲያናት እና አሁንም ደግሞ መድብል ጋር አንድ ላይ ሆነው ነገሮቹ እንደሚጨርሷቸው አንጠራጠርም። በዛ ላይ ብሮከርም እንደሚያወጡት እንግዲህ ተስፋ አለን። ውድ ቤተሰቦቻችን ቅድስቴም እንግዲህ በጣም ደስ ብሏታል ዛሬ ምክንያቱም ብሩክ ስለ ብሩክ ብሩክ ሲል መድብል በጣም ነበር የደነገጠችው። ምክንያቱም በቃ እንዴት ብዬ ንገራችሁ የምር በጣም ደስ የሚል ፊሊንግ ያለው ድቤት። ሰዎቼ እንግዲህ በቀጣይ ደግሞ ወደ አዲስ ቪዲዮዎች እንመጣለን። እስከዛ ሰብስክራይብ ላይክ ማድረጋችሁን አትርሱ። ብሩክን እንግዲህ እንዳያችሁት ይዘውት የሄዱት ከአልጋው ላይ እንግዲህ የእንቅልፍ መርፌ ወቅተው ምናምን ነው ቤቱን ሰርስረው ከገቡ በኋላ ከዛ በኋላ ነው እንግዲህ ገብተው አልጋ ክላሱ ድረስ በመርፌ ነው የወጉት። ምንም ድምፅ እንዳያወጣ ምናምን ማለት ነው። የሚገርመው ደግሞ የዛ እለቱ ከቅድስቴ ጋር አንድ ላይ ሆነው ፍቅሯን ተቀብሏት እንግዲህ አብረን እንደርስ ከተባባሉ በኋላ ቅድስቴ እንግዲህ አብረው አንድ አልጋ ላይ እንትን ካለች በኋላ ፈርታ ነበረና ፈርታ ብድግ ብላ ነው የወጣችው ማለት ልሄድ ነው እኔ እዚህ ማደር አልፈልግም ፈርቻለሁኝ ስትለው በቃ አኩርፎ ነበር ፊቱን ዘወር አድርጎ። በቃ ምናም እንዴት እኔ ወድሻለሁ፣ አፈቅርሻለሁ፣ አክብረሻለሁ ምናም ብዬ ስላልኳት ነው እንደ እንደዚህ ብሎ ምናም ብሎ ፊቱን ዘወር አድርጎተኛ በዛው እንግዲህ መልሰውም እንግዲ ሳይተያዩ እንግዲህ ቅድስት የዛን ሰዓት የመሰላት እሷ በእሷ ምክንያት ተናዱባት አኩርፎ ምናምን ነበር የመሰላት። ኤብን እስከ ሶስት ቀን ምናምን ድረስ በዛም ሴንስ ነበር የተረዳቸው። ግን ሁኔታው በዛ መልኩ አይደለም ምክንያቱም ይዘውት የሄዱት ነዛኞቹ ስለሆኑ በዛ ሴንስ ነበር ያው የተረዳችው ቅድስቴ። ግን አይደለም የሆነው፣ ነገር ሌላ ነው ማለት ነው። ሞገስ ደግሞ እንግዲህ ንብረቱን ሊያስለቅቅ ከፍ ዝቅ እያለ ነው። ግን እሱም ትንሽ ሌላ ቻለንጅ ገጠመ ይመስላል። ምክንያቱ ደግሞ ይሄኛው ጠበቃው ሰውዬ ወይም ንብረቱን የታገደውን እግዱ እንዲያስለቅቅለት ጉዳዩን የያዘለት ሰውዬ እንግዲህ እሉላጋ አይኑ በጣም አርፏል። በቃ ችክል ብሎ ነው ያቀረው ነው እንላችሁ፣ ጋይስ እጇን ሰላም ብላት፣ እንግዲህ ባለቤቴና ብሎ እያስተዋወቀው አይኑ እንዴት አድርጎ እንዲያያት ልነግራችሁ አልችልም። እና ሉላ ራሱ በጣም እንደነገጠችው። ሲቀጥል ራሱ በማግስቱ መጥቶ እንደዚህ ሲያወሩ የነበር እኔ ሰውዬ ግን ምኑም አላመረኝ እያለችው ነበረ፣ ሉላ ማለት ነው ለሞገስ። ሞገስ ደግሞ ምን ያባቱ ያገናኛናል ንብረቱ ግን እንደሚለቀቅልኝ ነግሮኛል። ስለዚህ ከእሱ ጋር ምን አገናኘን ብለሽ ነው ምን አስጨነቀሽ? እያላት ነበረ። እሷ ግን ያው የፈረችም ትመስላለች፣ ምክንያቱም አያያዙን፣ አመለካከቱ ለሷ ያለው አመለካከት ትክክል እንዳልሆነ ገብቷል ማለት ነው ድቤ ሰዎች ሌላ ዳጣ እንግዲህ ፈርታለች። በጣም በፍራቻ ውስጥ ነው ያለችው። ዝና ተለቀቀ ሲባል ነው በጣም ነው ያሳቀችኝ። ሞገስን ሞገስ ግን ይሄ መድብል ማብን ምን ያክል ነው የሚጠላል፣ ምን ያክል ነው የሚጠላል። ምን አለ ትናንትና ደውሎ አይነግረንም ድመቶች ተለቀዋል፣ ወደ አይጦቹ ወደ ጉድጓዳችሁ ግቡ አይናገርም። አሁን ቤቴ እንዴት ነው የሚሄደው? ከባቴ ጋር ቤተሰብ ጋር እንዴት ነው የምገናኘው? እንግዲህ ያስቀረው ነው አይደል። ከእንግዲህ ለማርከራ እንደዚህ ሲቀጥል ደሞ እንደዚህ ይሆናል። በቃ ከዛ ሞገስ አለች ማለት ነው። እኔ እኮ ግን አልነካሁትም፣ ዝናን ጭራሽ አልነካሁትም፣ ስንከባከበው ነበረ ምናምን ምናምን አለች ማን ነው እና ሞገስ ሙድ እያያዘባት ነበር። አሁን እኔ ብሞት ቀብሬ ላይ ምን ብልም ታጽፋ አለች ማለት ነው። ከዛም ቢያታርፍ ነው የዛኔ የሆነ ብቻ ወሬ ሲጀምር አ በቃ በቃ በቃ ሲጀምር እኔ ቀባሪ የለኝም ሁላችንም አንድ ጉድጓር ነው ምንገባላለችም

እሱ በፍቅር እንትን ይላል ማለት ነው። እና ውድ ቤተሰቦቼ እንግዲህ በዛሬው ክፍል ይሄን ይመስል ነበር። በቀጣይ በአዲስ ቪዲዮዎች እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ። ሁሌም ወዳችሁ ፈቅዳችሁ ስለምታበረታትኝ በጣም አመሰግናለሁ። መልካም ጊዜ በያላችሁበት ባይ